ወደ መርካቶ እንግዲህ አብረን የምና የሆናል። መርካቶ ያለንን ውሎ ላሳያችሁ። አኗር መስጊድ ጋር እንገናኝ እየሄድን ነው ማለት ነው። ዳብል ነው የተባለው ነው። እሺ ውዴ፣ ይሄ ስክሪኑም ዳብል ነው ውስጡ። ሰማንያ ሺ ብር የተባለው ነው። ይሄ ማርኩ ደግሞ ይሄ ነው ማርኩ፣ ይሄ ነው ሰማንያ ሺ ብር የተባለው ማለት ነው። ይሄኛው ይቀንሳል። ብዙም ጥሩ አይደለም። ልብስ ይነጫን ብሏን እሺ ልብስ ይነጫን 80 እርካሽ ነው ይሄ። እንደገና ደግሞ እዚህም አለ ይሄ፣ እኛውም አለልሽ አየሺው። ይሄኛው ማርኩ ይለያያል ዋጋው 55 መሰለኝ ይሄን እንኳ ይቅርብሽ። ይሄኛው ደግሞ 55 መስለኛ ነው፣ 55 ነው ማርኩ፣ ዋጋቸው። አንደኛ አሁን ጥሩ የተባሉት ይሄ ሚዲያም ሚዲያም፣ እና እዛ ጋር ደግሞ 80 ሺህ ብር የተባለው ነው ጥሩ ማለት ነው። ሌሎቹ ብዙም አይደሉም። እስኪ እንግዲህ አንቺ አላቀውም ያልሽኝ እነዚህ ከኛ አገር ጋር ማይሄድም፣ ሳሙና ማይቆጥቡም፣ እንደገና ውሃ ማይቆጥቡም። እነዛ አይሆኑሽም። ላንቺ ከዚህ ከሁለቱ ምረጭ። ዳብል የተባለው ያነኛው ሰማንያ ሺህ ብር አደለ? ይህ ቆንጆ ነው፣ ኳሊቲ አሪፍ ነው። ማንዋል ነው ማጠቢያው፣ መጭመቂያው ቆንጆ ነው። ኮፐር ቦታ ይሻላል። ዋጋ መጨረሻው። ይህኛው ደግሞ ሀምሳ አምስት መሰለኝ፣ ስልሳ አምስት ነው ሚዲያ

ያው ከነዚህ ሁሉ ማርካቸው ይለያያል። ሌሎቹ የቅርቦች ያነኛውና የመጨረሻ ላይ ማሳይሽን ምረጭ። ይሄ ማለት እስቶቡን ደግሞ አሳይሻለሁ። እነዚህ ደግሞ ለኛ ሀገር አይመጡም። ሳሙና አይቆጥቡም፣ ውሃም የለም። ሳሙናው ለሌላ አገልግሎት ስለማይሆን እነዚህ ዘጠና ሺህ ብር ይባላል። አሁን ይሄ ሀያው ኪሎ ዘጠና ሺህ ብር ነው ይሄኛውም ሰማንያ ሺህ ብር ነው። የሀገር ውስጥ ምርጥ ናቸው። እነዚህ አይሆኑም ለእኛ ሀገር በፍጹም አይሆኑም ማለት ነው። እነዚህ ሳምሰንግ፣ አሁን ለምሳሌ ይሄ በውጭ ዲዛይን አለ። ኦሪጂናሉ ሳምሰንግ ይሄ ነው። ስንት ኪሎ እንደሚያጥም ደግሞ ይሄ ነው ሳምሰንግ፣ ሳምሰንግ ኦሪጂናሉ ማለት ነው። ይሄም አለ። ይሄም ስልሳ አምስት ሺህ ብር ነው። ይሄ የእኛ የ ማር 65 ሺህ ብር በጣም ነው፣ ዕቃ የጨመረው ማለት ነው። እነዚህ ሁለቱ ያገሩ ውስጥ ናቸው፣ ያገሩ ውስጥ ናቸው እነዚህ ማለት ው ይሄ የአገር ውስጥ ይሄ ሁለተኛው ነው። ይሄም የሀገር ውስጥ ነው። ምርታቸውን ህዩ አንቺ ምን እንደምትፈልጊው ናቸው፣ ግን እነዚህ የአገር ውስጥ ናቸው። ዋጋም ቅናሽ ሊኖራቸው ይችላል። የአገር ውስጥ ናቸው። ይሄ የውጭ ነው ብራንዱን

ይሄኛው የሀገር ውስጥ ናቸው። ይሄ 45 ነው፣ የውጭ ደግሞ 65 ሁለት በጋዝ ሁለት በሌትሪክ ማለት ነው። ስቶቦቹ እነዚህ የሀገር ውስጥ ናቸው። ሁለቱ የሀገር ውስጥ ናቸው፣ ሁለቱ ደግሞ የውጭ ናቸው። ይሄ የቱርክ ነው፣ የውጭ ነው። ሁለቱ ይቀየራል። ሁለት የጋዝ ሁለት ኤሌክትሪክ ነው የሚሆነው። የቱርክ ነው እታችም አሳይሻለሁ። የቱርክ ነው ስልሳ አምስት ሺህ ብር ይላሉ። ስልሳ አምስት ሺህ ብር ይላሉ ማለት ነው። ስልሳ አምስት ሺህ ብር እንደው ስልሳ ብለሽ እራሱ ብትይዥ። የሀገር ውስጡ ደግሞ አለ እዛ ጋር አሳይሻለሁ። አርባ አምስት ነው ምን ሆነው አርባ አርባ አምስት ነው የሀገር ውስጡ። እስኪ ዞር ዞር ብለን እያወዳደር ነው ነው ይሄም አለ ይሄም 45 ነው። ይሄ ያገር ውስጥ ነው። ይሄ ያገር ውስጥ ነው፣ ዋጋውም 45000 ብር ነው። ሰላም እንዴት ናችሁ? ደህና ናችሁ ወይ? ነው እግዚአብሔር መስገን ደህና ነኝ፣ በርትቼ ጠንክሬ አለው። እግዚአብሔር መስገን ህይወት ይቀጥላል። እና ዛሬ ወደ መርካቶ አንድ አህቴ ተዛዛዘኝ መርካቶ ሂጄ ነበርና አኗር መስጊድ ጋር በጣም እቃ ጨምሮን ማለት ነው። ዶላር ጨምረ እያላችሁ ደስ የሚላችሁ ልጆች አላችሁ። እና በዚህ አጋጣሚ ኢትዮጵያ ውስጥም እቃ በጣም እየጨመረ ነው። ዛሬ የገዛችሁ ሰሃን ነገ አታገኙትም ማለት ነው። እና አንድ ፍሪጅ እና አንድ ስቶቭ ሁለት የጋዝ ሁለት ደግሞ የኤሌክትሪክ ሆኖ የቱርክ ምርት የቱርክ ምርት እንዲሁም ደግሞ የልብሱ ማሽን ቻፓን ምርት የሆነ ማለት ነው ዳብል ስክሪን ዳብል ሞተር ያለው እንዲሁም ደግሞ አሪፍ ማሽን ነው። ሁለቱ እቃ ብቻ 126 ሺህ ብር ነው የፈጀው ማለት ነው። ያም በስንት ክርክር በስንት ድካም በስንት ልፋት እና ብር ወድቋል። እንግዲህ ብራችን እንደወደቀ ነው የሚያሳየው። ለሁለት እቃ 26 ሺህ ማውጣት ማለት በጣም ከባድ ነው። የልብስ ማሽን መግዛት ያሰባቸው እስቶች እንዲሁም ደግሞ በአጠቃላይ የኤሌክትሪክ እቃዎች በጣም ውድ ናቸው። ከቡና ማሽን ከሽንኩርት ማሽን የዛሬ ወር ሁለት ሺ የገዛችሁት የሽንኩርት ማሽን ዛሬ ሶስት ሺ አምስት መቶ ገብቶ ነው የምታገኙት። እና ብራችን እየወደቀ ነው። ዶላር በጨመረ ሰዓት የእኛ ብር የመግዛት አቅሙ እየተዳከመ ነው። እና ሁላችሁም መግዛት ያሰባችሁ እየገዛችሁ አስቀምጡ። ብር ባንካት አታስቀምጡ። ብሩ በጣም እየወደቀ ነው። አሁን ላይ አምስት ሌትር ዘይት ሺ ስምንት ገብቷል። እንግዲህ በእንደዚህ ሁኔታ ነው ኢትዮጵያ ውስጥ እያለን ያለ ነው። አስፋልቱ ዲኮሩ ነው እንጂ ያማረው ህዝቡ ብሶቱን የሚገልጽበት አደባባይ አቷን ብሶቱን የሚገልጽበት አደባባይ አቷን ቤት ያለው አዲስ አበባ ላይ መኖር አልቻለም። በቤቱ ግብር ክፈል ይባላል፣ ሱቅ ካከራየ በሱቁ ካርታ ውጣ ይባላል። እና ስቃይ እየበላ ነው ህዝቡ። ህዝቡ ብሶቱ ብናገርስ፣ ብገደልስ፣ ብታሰርስ በማለት በሰቀቅን ውስጥ እየኖረ ነው ያለው። እና ሁላችሁን ብራችሁን ከመሬት ላይ አስቀምጡ፣ ባንካት አስቀምጡ እንደዚሁም ደግሞ ቀጣዩ ምርጫ ስለሆነ የሚፈጠረው ነገር ስለማይታወቅ ብር ባንክ አታስቀምጡ፣ ቦታ ላይ አስቀምጡ ማለት ይፈልጋለሁ። እንዲሁም ደግሞ እየገዛችው በሚቀርባቸው አካባቢ አስቀምጡ። ብሩ ዋጋ አቷል፣ ወርቋል፣ የመግዛት አቅሙ ተደክሟል። እና ይህን ማለት የምፈልገው እውነት ለመናገር እኔ ስገዛ ደና ነበረ፣ እኔ ስገዛ ደና ነበረ። አሁን ደግሞ ዶላሩም የት እንደደረሰ ባላቅም ምንዛሬ አቡብ ማቅር ጀምሮ እና እቃ እንደዚህ ነው ዛሬ የገዛችው እንደጣ ነገ ማግኘት አችልም። ሰላሳ ሁለት ኢንች ቴሌቪዥን አስራ ስምንት ሺህ ብር ነው አስራ ስምንት ሺህ ብር ነው ካለ ምንም ነገር፣ ካለ ዲሽ፣ ካለ ምንም ነገር ሪሞቱን ይዞ አስራ ስምንት ሺህ ብር ነው። እና በጣም ብራችን አቅሙ እንዳጣ ነው የሚያሳየው። እና ብቻ ሲያብር ሰላሙን ያምጣልን። እና ዞር ዞር እያልኩ ነው ያዋልኩት ቪዲዮውን ቀንጨበ ቀንጨባ አድርጌ ያስገባላችኋለሁ። የሀገር ውስጡ ውስጡ ባለ ሰላሳ አምስት ሺህ አርባ የሚባል አለ ማለት ነው ግን የሀገር ውስጡ አይረባም ሳትጠቀምበት ራሱ የዛ ሀገር ነው የሚመስለው። እና ለማንኛውም ይሄን ያክል ነው። ሼር ና ላይክ፣ ሰብስክራይብ አድርጉ። ጥያቄ ካላችሁ ጠይቁ። እንዲሁም ስራ አረብ ሀገር መረጃ ያሰጣችኋለው። መሄድ ለምትፈልጉት ውጭ ባህሬ፣ ኩዌት፣ ሳውዲ መላክ ጀምረናል። ወደ ስራ ማስታወቂያ የተመልሻለው። ሸር ላይክ፣ ሰብስክራይብ አድርጉ።